ሴቱኛ ጋር መቀመጥ ስለሌለበት ለመጣ ሄጅ ነው። እሺ፣ አሁን ውጤቱ ንገር። እኔ ውጤቱን መናገር አልችልም። ለምን? እንግዲህ እንደምታዩት ውጤቱ የታሸገ ነው። ስለዚህ ቤታችሁ ወስዳችሁ ማየት ትችላላችሁ። ዶክተር አንተ ብትነግረን ችግር አለው? ያው የእናንተ ፍቃደኝነት ነው እንጂ እኔማ መቻል እችላለሁ። ታዲያ እንደሱ ከሆነ ክፈተውና ንገረና። እናንተ ፍቃደኛ ከሆናችሁ ይቻላል። ሀና አንቺ ፍቃደኛ ነሽ አይደል? እሷ ደግሞ ምን ያገባታል? ወይዘሮ ሚላት ይሄ ውጤት እኮ የእሷም ስለዚህ ፍቃደኝነቱ ያስፈልግ ችግር የለውም ዶክተር፣ ልትነግሪያት ትችያለሽ። እሺ

ዛሬ ደስ የሚል ቦታ መጥተናል ማለት ነው። የሚታዬ የተነጫነጨች ስታስቸግረኝ ያው ሾብራ ነው ማለት ነው። መዝናኛችን ወደ ሾብራ ይዤ መጥቻለሁኝ። ፈታ እያልን ነው እላችኋለሁኝ። ውድና የተከበራችሁ የፋፊ ቤተሰቦች አሰላሙ አለይኩም ወረሐመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ሆይ ከኛ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። እላችሁ አለወዱ ሲ እስኪ ማምቲ እ ይሄንን ይመስላል። ኑ ፈታ በሉ ዱላቡ። እዚህ ጋር እንደምታዩት እንደዚህ የጫማ እንትን መባያ ነው። የጫማ ጨርግጠኛ ነኝ። አረቦች ቤት የጫማ ረብረቢያ ነው። እጃቸውን እየታጠቡ እነዚህ ደግሞ እየጠጡ አውሬዎቹ። እዛጋ ደግሞ የሶቡ ሰዎች ማለት ነው። ደስ አይልም? በጣም ያምራል። ውድና የተከበራችሁ ከውሃው ከምኑ ከምኑ ከአበባው ከምኑ ከምኑ ቦታ ወጣንና ወደ ሻንጣ ተራ መጣን ማለት ነው። እንደዚህ እዚህ ጋር የሻንጣ ተራ ነው እንዳለ ማለት ነው። አሪፍ አሪፍ አሪፍ አሪፍ የሚባሉ ሻንጣዎች አሉ። ብራቸው ግን እዛ ላይ ነው ማለት ነው። እቺ ሰማንያ አራት ብር ናት ማለት ነው። ቦርሳዎች እኔ ያማምራሉ አሪፍ አሪፍ ናቸው ማለት ነው በየ ይህንን ይመስላል። ያለንበት ሚጠማ አቃይ ጎት የተታና ድድኝ አረብ እያለይ ጸቅያለሁ ላችሁ የሻንጣው ሰፈር ባጠገብሽ ያሉ ሻንጣዎች ዋጋቸው የተመጣጣኝ ናቸው። ከሀያ አምስት ሰባ ዘጠኝ ብር ይሄ ማለት ነው። ሰባ ዘጠኝ ነች። እሺ እሷ ስልሳ ዘጠኝ ብር ናት ማለት ነው። ታምራለች፣ ግን ትንሽ ናት። በጣም ነው የምታምረው። ሀምሳ ዘጠኝ ብር ብሯ እዛ ላይ ነው ብሎ ቁጭ ብላ ትመለከታለች አሻንጉሊቷን አቅፋ ማለት ነው። ከቤት አሻንጉሊት ይዛ ልመጣ ስትልቅ ልክ ብያት እዛ አንዷን አንስታ ታቀፈች። አሻንጉሊት እና እሷ ሌላ ነገር ከሚሰጧት አሻንጉሊት ሊሰጧት ነው። ትወጃታለች ማሚ? አምቲ አሻንጉሊትሽን ትወጃታለሽ?

ይቺ በጣም ቢንክ ናት ማለት ነው። ቢንክ ሎን ናት፣ ግን ካሜራው ላይ ፋት ሆናለች። ለምን እንደሆነ አላውቅም። ነጣ አለች ላቹ አለ ይሁን ይመስላል። እኛ የምንዝናናበት ዛሬ ይሁን ይመስላል ማለት ነው። ወደዛ ደግሞ ጫማ፣ የጫማ ተራ ቦርሳውን ስንጨርስ ወደ ጫማ ተራ እስኪ የጫማ ተራ እዚህ ጋር ይውሰድልላችሁ። ይሄ ይውሰድልላችሁ። በደርዘን በደርዘን እዚያ ጋር ስልኳን እያወራች፣ እሺ በይ መሆንሽ መሆንሽ መሆንሽ ብኝ ኖኖቴ ይህ ደግሞ ትልልቅ ትልልቅ ቦርሳ ነው። እነ መዳያም ናቸው ብዙ ጊዜ ይሄን የሚፈልጉት። አበቦችም አሉ። አንዳንድ አበቦች ትላልቅ ቦርሳ የሚመስሉ እነዚህ ማይዘጋብሽ ደሞ